ጤና ይስጥልን፣ የተከበራችሁ ወደ ኤቫንጀሊካል ቲቪ ተመልካቾቻችን የወንጌል አማኞች ድምጽ ነው የሳቱ መረጃዎች ይዘላችሁ ቀርበናል። ከመረጃዎቹ ጋር በተለይም ደረጃ አብራችሁ ቆይታ አድርጋለሁ አብራችሁ የፕሮጀክት ዜሮን የቀጣይ አምስት አመታት አፈጻጸም አስመልክቶ ከሚኒስተር መሪዎች ጋር የምክክር ጊዜ ተካሄደ። ባልደረባችን አማኑኤል ዴቢሶ ተጨማሪ ያለው። ሰላም ጤና ይስጥልን ውድ የኢቫንጀሊካል ቲቪ ተመልካቾቻችን አሁን የምንገኘው በአዲስ አበባ ኢትዮጵያ በኔክሰስ ሆቴል ነው። እንግዲህ በዛሬ ቀን ማለትም ህዳር 30 በኢትዮጵያ ያልተደረሱ ህዝቦችን በ2030 ዓ ም በፈረንጆቹ አቆጣጠር ማለት ነው ዜሮ ለማድረስ ያቀደ የፕሮጀክት ዜሮን አስመልክተውም በሀገራችን እየተንቀሳቀሱ ከሚገኙ ከተለያዩ ሚኒስትሪዎች መሪዎች ጋር ቆይታ የሚደረግበት ፕሮግራም እየተካሄደ ይገኛል። እሱም ፕሮግራም አጠቃላይ ተከታትለን ወደ እናንተ የምናደርስ ይሆናል። እንደሚከተለው እናስቃኛቸዋል የኢትዮጵያ ወንጌላማኞች ካውንስል የመንፈሳዊ ዘርፍና የውጭ ግንኙነት ዘርፍ ኃላፊ የሆኑት ፓስተር ይልማ ዋቄ የእንኳን ደህና መጣችሁ መልእክታቸውን በማስተላለፍ ፕሮግራሙን አስጀምረዋል። ይህንን ስራ የምንሰራው በጋራ ነው፣ እንደ ካውንስል ከጎናችሁ ብንቆምም በመሬት ላይ ያለውን ስራ የምትሰሩት እናንተ ናችሁ። በጊዜያችን ማድረግ የሚገባንን እናድርግ፣ በማለትም ተናግረዋል። ይህንን ስራ እንግዲህ የምንሰራው በጋራ ነው። እኛ እንደ ካውንስል ስራውን ግራስ ሩት ላይ አንሰራው ግን እነዚህ ሰራተኞች እናንተን የመሰላችሁ ሰዎችን አንድ ላይ ተሰልፎ ሰዎች አንድ ላይ ሆኖ እየጠፋ ያለውን በጋውም እያለፈ መሆኑን ክረምቱ አልፏል። በጋውም የሃርቨስት ታይምም እያለፈ መሆኑን ሰው አለመዳኑን ደግሞ አስተውለን በጋራ ተረባረበን ተመካክረን የሚጠፉት በጋው ሳያልፍ ጊዜው ሳያልፍ እግዚአብሔር የሰጠን ጊዜ ሳያልፍ በአንድነት ይሄ እየጠፋ ያለውን መከር ጌታችን ኢየሱስ ክርስቶስ እንደጸለየው እኛ በዚህ ላይ ተሰልፈን አብረን በጊዜያችን የሚገባንን እንድናደርግ ነው። ጉባኤውን በዝማሬ ያገለገሉት ደግሞ ዘማሪ ገዛኝ ሙሴ ነበሩ። ግን በአክብሮት ክብሮች ሥር በተገለጠልን

ትንቢተ ኢሳይያስ ምዕራፍ ስድስት ላይ ያለውን ክፍል በማንሳት የእግዚአብሔርን ቃል ያካፈሉት ደግሞ የታላቁ ተልዕኮ በኢትዮጵያ ዋና ዳይሬክተር የሆኑት ዶክተር ግርማ አልታይ ነበሩ በምድራችን የተፈጠሩ ላሉ ነገሮች ቤተ ክርስቲያን ኃላፊነት መውሰድ አለባት ትኩረታችንን በራሳችን ላይ ስናደርግ ነው ለውጥ ማምጣት የምንችለው ራሳችንን በእግዚአብሔር አይን ማየት ይገባናል የሚለው ደግሞ የመልእክታቸው ጭብጥ ነበር እኔ እዚህ ቦታ ላይ ኢሳይያስን እያሰብኩ እኛን እንደ ቤተክርስቲያን ነው ማየው እንደ ኢትዮጵያ ቤተክርስቲያን በአጠቃላይ በምድራችን ለሚካሄዱ ነገሮች በሙሉ ጣቶቻችንን ወደ ውጭ ከማድረግና ሌሎችን ሪስፖንስብል ከማድረግ ባሻገር ቤተ ክርስቲያን የራሷን ኃላፊነት የምትወስድበትና ለእኔ ወየው የምትልበት ጊዜ እየመጣ ነው ወይም መጥቷል ብዬ አምናለሁ። የፕሮጀክት ዜሮን አጠቃላይ አንደምታና ግብን አስመልክቶ ደግሞ በኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል ዋና መስሪያ ቤት የሆኑት አፍሪካ ሚሽነሪ የሆኑት ፓስተር ሽመልስ ማብራሪያ አቅርበዋል። ዝልክ ሳይሆን በእግዚአብሔር ሳይዝ ልክ የሆነ እቅድ ነው። ለእግዚአብሔር የሚሳነው ነገር ስለሌለ፣ በተለያየ መንገድም ደግሞ ተሞክሮች አሉ። የተለያዩ ተቋማት ባለፉት 225 ዓመት የኢትዮጵያ ቤተክርስቲያን የሚሽን እንቅስቃሴዎች ማለት በተለይ አጋር ድርጅቶች በተለየ ሁኔታ ብዙ ጊዜ ይህ ሚሽን እና ወንጌል ወንጌልን ለሌሎች ማድረስ የሚለው ጥርት ብሎ የማይገባን ጊዜ አለ። ሚሽን ስንል ያው ድንበር ዘለል አገልግሎትን መስጠትም ጭምር ነው። ግን የኢትዮጵያ ቤተ ክርስቲያናት ግን ያው ወንጌልን ለሌሎች የመመስከር በአካባቢያቸው ላሉ እግዚአብሔር ላለፉት ሀምሳ ስልሳ ዓመታት በተለይ ደግሞ በጣም ሰርቷል። ለዚህ ሁላችንም ምስክሮች ነን። አሁንም ያለው ቁጥራችን የደረስንበት ደረጃ ሁሉና በዚች ሀገር ውስጥ እንግዲህ እግዚአብሔር በተለያየ አብያተ ክርስቲያናት ተጠቅሞ የተሰጡ ልጆቹ ተጠቅሞ ብዙ ሰዎች ወደ እግዚአብሔር መንግስት መጨመራቸው ግልጽ ነው። በመቀጠልም የሆርን ኦፍ አፍሪካ ኤቫንጀሊካል ሚሽን ኢንጌጀርስ ዋና ዳይሬክተር የሆኑት ወይዘሮ ወለላይ ደታ በቀጣዮቹ አምስት ዓመታት በምን አይነት መንገድ ራዕዩን ተግባራዊ ለማድረግ እንደታቀደ ተናግረዋል። የሚጀምር ይሆናል የአምስት ዓመት መርሃ ግብር ነው የምናስበው እስከ 2030 የትግበራ ጊዜ ይኖረዋል ማለት ነው እና የተልዕኮ አጋር ድርጅቶች ድርሻ በዚህ ስራ ውስጥ ምን ሊሆን ይችላል የሚለውን እንድንመለከት ነው። በተለይ ሚስዮናዊ ተቋማት በእኛ እይታ ትልቅ ድርሻ ይኖራቸዋል፣ ወይንም ትልቅ አበርክቶት እንደሚኖራቸው ታሳቢ አድርገን ነው እናንተን ስንጠራ። ይህ መድረክ አገር አቀፍ ባለድርሻ አካላትን በማንቀሳቀስ ለተልኮ በማንቀሳቀስ የፕሮጀክት ዜሮን ግብ ለመምታት ትልቅ ፋይዳ እንደሚኖረው ታሳቢ ያድርገን ነው ይህንን ስናዘጋጅ ማለት ነው። በያዝነው የፈረንጆች ወር የተጠኑ ጥናቶች ይፋ እንደሚሆኑ፣ ሁለት ሺህ የተልኮ ሰራተኞችን ማሰማራት፣ አንድ መቶ ሰባ ሺህ ቤት ውስጥ ቤተ ክርስቲያናትን ማቋቋምም የቅዱ አካል እንደሆነ ተጠቅሷል። የፕሮጀክት ዜሮ ስራ አስፈጻሚ ቡድን አባል የሆኑት አቶ ሳሙኤል ክብረሃብም በነበራቸው ቆይታ እያንዳንዱ ህዝብ በወንጌል መደረስ እንደሚገባው ተናግረዋል። ደረሱ ሰላሳ አንድም ከነዛም የሚጨመሩ ካሉ ይኖራሉ ብለን እናስባለን። እና ይሄን ሀሳብ ይዘን ነው እንግዲህ ወደ እናንተ የምንመጣ ያለ ነው። ምናልባት ከሰዓት ከሰዓት በኋላ ደግሞ በምን አቅጣጫ ሄድ መሄድ አለብን የሚለውን ምክክሮችና ውይይቶች እናደርጋለን ብዬ አስባለሁ። ከምሳ በኋላ በተደረገው ቆይታም ከተለያዩ ሚኒስትሪዎች የመጡ አካላት ፕሮጀክት ዜሮ በተሳካ ሁኔታ በታሰበለት ጊዜ እንዲጠናቀቅ ምን መደረግ አለበት በሚለው ሀሳብ ዙሪያ ውይይት አድርገዋል። እንግዲህ የዛሬው ፕሮግራም ያው እንዳልኩት በቅንጅት ነው። ይሄ በዋናነት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ነው። ምክንያቱም እኔ የሚሽን ዲፓርትመንትና ቴዎሎጂ ዲፓርትመንትን መምሪያ ወክዬ ስለሆነ፣ ግን በአጋርነት ደግሞ ሆርኖፍ አፍሪካ ኤቫንጀሊካል ሚሽን ኢንጌጀርስ ሀድን የሚባሉ ሌሎችም ደግሞ ሚኒስትሮች ዛሬ እንደምታያቸው በጋራ በመሆን ተልዕኮን እንዴት እንፈጽማለን የሚል ነው ሐምሌ 16 ላይ በኢንተር ላግዠሪ ሆቴል እንግዲህ ለ መቶ ሀያ ለሚሆኑ የሚኒስትሪ የተመረጡ ና እንዲሁም ደግሞ ለሁሉም የአብያተ ክርስቲያናት መሪዎች ቪዥኑን ሼር አድርገን በጎምላሽ አግኝተን ነበር እና ከዛ በዕለቱ ፕሬዘንት ባደረግን ጊዜ ጥናቶች ይደረጉ ነበር ሮድማፖች እና በተለይ ደግሞ ሰባ ሶስት በሚሆኑ የህዝብ ክፍሎች ውስጥ ያለ የወንጌል ተደራሽነት ምን ይመስላል የሚለውን በማጥናት አሁን ወደ መጨረሻው ላይ ስለደረስን እነዚህ ደግሞ ዛሬ የመጡት በኢትዮጵያ ውስጥ ያሉ ሚሽን ላይ የሚሰሩ ሚኒስትሪ ኃላፊዎች ናቸው እና ይህን ራእይ አንደኛ፣ እነሱም ጋር በደንብ የተጋባ እንዲሆን፣ ሁለተኛ በቀጣይ የወንጌል ተልእኮ ስራ ሲሰሩ ከዚህ ራይ ጋር አብሮ በተቀናጀ መልኩ ተዋህደን ተባብረን ወንጌልን በኢትዮጵያ ዙሪያ ማድረስ እንድንችል ያለመ ነው። በጣም ደስ ብሎኛል፣ ምክንያቱም ረጅም አመት ይሄ ስላልተደረሱ ህዝብ ክፍሎች እናወራለን መቼ ነው ማለቂያው የሚለው የኔም ጥያቄ ነበርና በዚህ ግን በፕሮጀክት ዜሮ አሁን የቀሩት 31 አንድሬሽ ፒፕል ወይም በወንጌል ያልተደረሱ ህዝብ ክፍሎች የሚደረሱበትን እድል ስላየን ደግሞ ይሄ ልናደርገው የምንችለው ስለሆነ ቤተክርስቲያናት፣ ሚኒስትሪዎች ከተባበርን ይህንን በሚቀጥለው አምስት ዓመት ውስጥ ማሳካት እንደምንችል አይቻለው። ለዚህም ደግሞ እኔ እንደ ሚኒስትሪም ራሴ እኔ እንደ መመራ ሚኒስትሪ እንደገና ደግሞ እንደ ሀደን እንዳለ ኔትወርክም ደግሞ ዝግጁነታችንን ዝግጁ መሆናችንን አረጋግጣለሁ። ነው ዛሬ እንግዲህ እግዚአብሔር እርቶን አንድ ላይ መሰብሰብ ይችለናል። እዚህ ያለነው የተለያዩ የቤተክርስቲያን ክርስቲያን መሪዎች አሉ፣ የድርጅት መሪዎች አሉ፣ ወጣቶች ደግሞ አሉ። ስለዚህ እንደ አንድ ወጣት ሰው እንግዲህ በዚህ ውስጥ እግዚአብሔር እድል ስለሰጠኝ እግዚአብሔር ነው አመሰግናለሁኝ እና በተለያየ አይነት መንገድ ወጣቶችን ኢንቫይት ላደርግ ፈልጋለሁ። በዚህ ሰዓት በጸሎት ሊሆን ይችላል፣ በማስተባበር ሊሆን ይችላል። ያልተደረሱትን ከመድረስ አንጻር የእግዚአብሔርን ስራ ከመስራት አንጻር ብዙ እድል አለ፣ ሰፊ እድል አለ። እንጸልይ። እግዚአብሔር ይመስገን። በልቤ ሁለት ነገር ተፈጥሯል። አንደኛው ተስፋ ራዕይ ተይዞ በነዚህ አምስት ዓመታት ውስጥ በወንጌል ያልተደረሱ በሚሊዮን የሚቆጠሩ እነሱ አስደንግጦኛል። በብዙ ሚሊዮን የሚቆጠሩ ሰዎች ህዝቦች ሁለት ፐርሰንት ማይሞላ እንዳላቸው ስሰማ ትን ብያለው። ሁለት ተስፋም ነው አንዱ ራእዩ ፕሮጀክት ዜሮ የሚባለው በሆርን ኦፍ አፍሪካ የተዘጋጀው ትልቅ ራእይ እንደሆነ አይቼ በራእይ መንቀሳቀስ የታየውን አይቶ መንቀሳቀስ ውጤታማ ስለሚያደርግ እሱ በዛ ልቤ በጣም ደስተኛ ሆኛለሁ። በሌላ በኩል ደግሞ ያልተደረሰው ህዝብ ቁጥሩ ብዙ መሆኑ ደግሞ በእርግጥ አስደንግጦኛል። ተመልካቾቻችን እንግዲህ በዛሬው ቀን ማለት ምዳር 3 2018 ዓም በኢትዮጵያ ወንጌላማንጃ ቤተክርስቲያናት ካውንስልና አጋር አገልግሎቶች ሚኒስትሪዎች በጋራ በመሆን የተዘጋጀው የፕሮጀክት ዜሮን የአምስት ዓመት አፈጻጸም ደግሞ የመመካከሪያ መርሃ ግብር ይህ የሚመስል ነበረም። የተለያዩ የሚኒስትሪ መሪዎች ደግሞ በስፍራው ተገኝተው ያላቸውን ሀሳብ እዚያ ያጋርተዋል። እንዲሁም የሆኑፍ አፍሪካን ኢቫንጀሊካል ሚሽን ኢንጌጀርስ እንዲሁም የወንጌል አማኞች ቤተክርስቲያናት ካውንስል ተወካዮች በስፍራው በመገኘት አጠቃላይ የአሰራር ሁኔታውን ደግሞ የበለጠ በይፋ ለመጡት ታዳሚያን አብራርተዋል ማለት ነው። ከዚህኛውም ስብሰባ በመቀጠል በቀጣዮቹ አምስት ዓመታት በሚካሄደው ፕሮግራም ላይ የተሳካ ነገሮች እንደሚስተዋሉ እንዲሁም ያልተደረሱ ወገኖች በቀጣዮቹ አምስት ዓመታት ውስጥ ሙሉ በሙሉ እንደሚደረሱ ይጠበቃል። በኢቫንጀሊካል ቴሌቪዥን አማኑኤል ዴቢሶ፣ ነክሴስ ሆቴል፣ አዲስ አበባ፣ ኢትዮጵያ። ኪንግደም ፓሽን ሴሚናሪ በሀገረ ኬንያ ያሰለጠናቸውን 16 ተማሪዎች አስመረቀ። ባልደረባችን ቃል ኪዳን እንዳለ ተጨማሪ አላቸው። ኪንግደም ፓሽን ሴሚናሪ በሀገረ ኬንያ ልምሩ ካምፓስ በዲግሪ መርሃ ግብር ያሰለጠናቸውን ተማሪዎች የኬንያ ወንጌላውያን አማኞች የቤተ ክርስቲያናት አመራር እና የካውንስሉ የመንግስት ባለስልጣናትን ጨምሮ በርካታ ተጋባዥ እንግዶች እንዲሁም የተመራቂ ቤተሰቦች በተገኙበት ታህሳስ 16 ቀን 2018 ዓ ምት በልምሩ አሴምብሊስ ቸርች ኦፍ ጋድ ቤተ ክርስቲያን በደማቅ ሁኔታ አስመርቋል። የኪንግደም ፓሽን ሴሚናሪ ፕሬዚደንት ዶክተር ዘካሪያስ አዱኛ እንደተናገሩትም ሴሚናሪው ከዚህ ቀደም በሀገራችን ኢትዮጵያ በእንግሊዝኛ፣ በአማርኛ በአፋን ኦሮሞ ቋንቋዎች ያሰለጠና ቸውን በርካታ ተማሪዎችን ያፈራና ብቁ የሆኑ አገልጋዮችን ለቤተ ክርስቲያንና ለእግዚአብሔር መንግስት እያበረከተ ያለ ከፍተኛ የስነ መለኮት ተቋም መሆኑን በማንሳት በኬንያ የተደረገው ምረቃ ደግሞ ከኢትዮጵያ ውጭ የመጀመሪያ ዙር በመሆኑ ይህ ለሴሚናሪው ትልቅ የስኬት ማሳያ ነው በማለት ተናግሯል። ዶክተር ዘካሪያስ አዱኛ አክለውም በአሁኑ ጊዜ ሴሚናሪያችን ኪንግደም ፓሽን በምስራቅ አፍሪካ በርካታ ካምፓሶች በመክፈት በወንጌል አገልግሎት ረገድ በርካታ ስራዎችን እየሰራ ነው። ወደፊትም ከዚህ በበለጠ ጽናትና አልፋት ህዝቦችን ሁሉ በወንጌል ለመድረስና የእግዚአብሔር መንግስት በማስፋፋት ስራ ውስጥ ኃላፊነታችንን ለመወጣት ተግተን እንሰራለን በማለትም ተናግረዋል። በምርሃ ግብሩ ላይ የሴሚናሪው የኬንያ ቅርንጫፍ አስተባባሪ ሬቭራንድ ሪቻርድ ጃንጅሎ እንደገለጹትም ኪንግደም ፓሽን ሴሚናሪ ለቤተ ክርስቲያን አገልጋዮችን በማፍራት ረገድ የበኩሉን እየተጋ ያለ ተቋም መሆኑን ጠቅሰው ሪቫይቫል በኢትዮጵያ ሲጀመር ነበልባሉ ደግሞ ኬንያ እንደሚያገኝ እናምናለን በማለትም ገልጸዋል። ኪንግደም ፓሽን ሴሚናሪ በአገረ ኬንያ አምስት ካምፓሶችን በመክፈት እያስተማረ እንደሚገኝም ገልጸዋል። በምረቃው ምርሃ ግብር ላይ የተገኙት የክብር ችም በነበረው መርሃ ግብር ደስተኛ እንደሆኑና ሴሚናሪው ወንጌልን ባለሙሉ በማድረስ እየሰራ ነው፣ እየሰራ ያለው ስራ የሚበረታታ እንደሆነም ተናግረዋል። በወንጌል ተልእኮና አቃቤ እምነት ትምህርት ቤትነትን በሚታወቀው ኪንግደም ፓሽን ሴሚናሪ በአሁኑ ሰዓትም በምስራቅ አፍሪካ ከተማ ወጣ ያሉ ቦታዎችን በመድረስና አብያተ ክርስቲያናትን ለታላቁ ተልእኮና ለአቃቤ እምነት ስራም በማስታጠቅ እየሰራ እንደሚገኝም በሀገረ ኬንያ የሚገኙ የሴሚናሪው የስራ አመራር ቦርዶችም ተናግረዋል። ሴሚናሪው ከፍተኛ ነጥብ ላስመዘገቡ ተመራ ጥያቄ ተማሪዎችና ለሴሚናሪው ከፍተኛ አመራሮች የሜዳሊያ ሽልማትም አበርክቷል። በመጨረሻም ኪንግደም ፓሽን ሴሚናሪ በአስረኛ አመት የምስረታ ክብረ በዓሉ ዜማ ላይ እያለ በኢትዮጵያ ለዘጠነኛ ዙር በምስራቅ አፍሪካ የመጀመሪያ ዙር ማስመረቁ ከፍተኛ ደስታ ይፈጠረላት መሆኑንም ከሴሚናሪው ሚዲያ ክፍል የደረሰን መረጃ ያመላክታል። መረጃው የኪንግደም ፓሽን ሴሚናሪ ነው። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የደቡብ ምስራቅ አዲስ አበባና አካባቢው ክልል የክላስተር ሶስት ና አራት በሚሽን አገልግሎት ዙሪያ በርካታ ስራዎችን እያከናወነ መሆኑ ተገለጸ። ባልደረባችን ናትናኤል ጌታቸው ተጨማሪ ያለው ህዳር 27 2018 ዓ ም በቱሉ ድምቱ ፈጪ ሙኖንጌላ አጥቢያ በተዘጋጀው ፕሮግራም ላይ የክላስተር 4 ና 5 ፕሮግራም ላይ የክልሉ ፕሬዚዳንት መጋቢ ፋሲል ተክሉ በአጠቃላይ የመቶ አስር አጥቢያ መሪዎች፣ አገልጋዮችና የክላስተር አስተባባሪዎች ተገኝተዋል። በዕለቱ የሚሽን ዲፓርትመንት አገልግሎት ከተቋቋመበት ጊዜ አንስቶ እስካሁን ስላከናወናቸው ዋና ዋና አንኳር ስራዎች ገለጻ ተደርጓል። ተያይዞም ወቅቱ አገልግሎት ክፍሉ ያዘጋጀውን የአጭር የመካከለኛና የረጅም ጊዜ ስልታዊ እቅድ ዝርዝር በዋነኛነት ቀርቦ ውይይት ተደርጎበታል ከተሳታፊዎችም በጎ ምላሽ አግኝቷል። እንዲሁም በየአጥቢያዎቹ ለተቋቋመው የወንጌል ማህበረተኞች አገልግሎት የሚረዳ ማኑዋል ዲፓርትመንቱ ሰርቶ በማቅረብ ለተሳታፊዎች ያስረዳ ሲሆን በክልሉም ከተገመገመና ከጸደቀ በኋላ ለየአጥቢያዎቹ እንደሚላክ ተገልጿል። መጋቢ ፋሲል ተክሉ የመጨረሻውን ጸሎት አድርገው ፕሮግራሙ ተጠናቋል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የምስራቅ ሸዋና አካባቢያ ክልል የመጋቢ ሹመት ተካሄደ። ባልደረባችን አማኑ ሌቢሶ ተጨማሪ አለው። የቢሾፍቱ ሰንሻይን ሙሉ ወንጌል አጥቢያ ህዳር 28 2018 ዓ ም የመጋቢ ሹመት እንዲሁም የመሪዎችና የዲያቆናት ሹመት አከናውናለች። በፕሮግራሙ ላይ የክልሉ ፕሬዚዳንት መጋቢ ፍቃዱ አርገኔ፣ የቤተ ክርስቲያኑ አባላት አገልጋዮችና ጥሪ የተደረገላቸው እንግዶች ተገኝተዋል። መጋቢ ፍቃዱ አርገኔ የጊዜውን የእግዚአብሔር ቃል መልክት በማቅረብ የመጋቢ ቶሎሳ ወይሳ የመጋቢነት ሹመት ስነስርዓትን አስፈጽመዋል። በመጨረሻም ጸሎት ተደርጎ ፕሮግራሙ ተጠናቋል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን። ለዛሬ ከያዝንላቸው መረጃዎች መካከል ወደ መጨረሻው መረጃችን ስናልፍ የመጋቢ ከተማ ክንፈ የሽኝት ስነስርዓት በስድስት ኪሎ ጉባኤ እግዚአብሔር ቤተ ክርስቲያን ተካሄደ። ኅዳር 29 ቀን 2018 ዓ ም ከኢትዮጵያ ጉባኤ እግዚአብሔር ቤተ ክርስቲያን መስራች መጋቢ መካከል አንዱ የሆኑት መጋቢ ከተማ ክንፈ የሽኝት መርሃ ግብር 6 ኪሎ በሚገኘው ጉባኤ እግዚአብሔር ቤተ ክርስቲያን ተካሂዷል። መጋቢ ከተማ በድንገተኛ የልብ ህመም ህይወታቸው ማለፉ ሲነገር ሽኝታቸው የከፍተኛ የመንግስት ባለስልጣናት፣ የቤተ ክርስቲያን መሪዎች፣ ዓለም አቀፍ ባለስልጣናት፣ የቅርብ ወዳጆችና በርካታ ህዝቦች በተገኙበት ተካሂዷል። በሽኝቱ ላይ የኢፌዴሪ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ በኩባ የኢፌድሪ ልዩ መልእክተኛ አምባሳደር አሰፋ ዲንጋሞ፣ የኢትዮጵያ ወንጌላዊና ቤተክርስቲያናት ህብረት ፕሬዚዳንት መጋቢ ጻዲቁ አብዶ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ፕሬዚዳንት መጋቢ አያንሳ ኦፕሲ እና ሌሎች ባለስልጣናት ተገኝተዋል በሽኝቱ ላይ የተናገሩት ተናጋሪዎች የአቶ መጋቢ ከተማን ከፍተኛ የመንፈሳዊ ማህበራዊ ና ሰብአዊ አገልግሎት አስታውሰዋል በተለይም ከ620 በላይ የውሃ ጉድጓዶችን በመቆፈር በገጠሪቷ የኢትዮጵያ ክፍል የህይወት ውሃን በማቅረብ ላይ ያደረጉት አስተዋጽኦ ተወዳጅነት አግኝተዋል የኢትዮጵያ ጉባኤ እግዚአብሔር ቤተ ክርስቲያን ፕሬዝዳንት መጋቢ አያንሳ አክለው እንደተናገሩት እርሱ የኢትዮጵያ ጉባኤ እግዚአብሔር ቤተ ክርስቲያን ወሎ ሰፈር አጥቢያ እንዲመሰረት ያደረገው ግሉ ድርሻ አይረሳም ብለዋል። የፕሪዝም ሚኒስትርና የጀስቲስ ፎር ኦል ዳይሬክተር መጋቢ ዳንኤል ገብረስላሴ መጋቢ ከተማ በእውነት የድሃው ጠበቃ እንደነበሩ እና የነበራቸው ዓለም አቀፍ ልምድ ለሀገር በጎ ፍቃድ አምባሳደር በመሆን ለሀገራቸው እንዳገለገሉ ገልጸዋል። በተጨማሪም እርቅና ሰላም በሚያስፈልግባቸው በርካታ የሀገሪቷ ክፍሎች ለእርቅ የሰሩ መሆናቸውን አመላክቷል። በሽኝቱ መጠናቀቂያ ላይም የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ምክትል ፕሬዚዳንት መጋቢ ወይይሳ እንደተናገሩትም መጋቢ ከተማ በኢትዮጵያ አየር ኃይል ግራውንድ ቴክኒሻን እንደ ነበሩ እና በተለይም በኬንያ ቲካ ስደተኞች ካምፕ ለነበሩ ለበርካቶችም አባት እንደነበሩ በማስታወስ በሀገራችን ኢትዮጵያ በውሃ በትምህርት ቤት ግንባታና ራስን በማስቻል ያደረጉት ጉሉ የሆነ ሰብአዊ አገልግሎት ገለጻ ተደርገዋል። መረጃውን ከኢትዮጵያ ጉባኤ እግዚአብሔር ቤተ ክርስቲያን አገኘ ነው። ኢቫንጀሊካል ቴሌቪዥን በመጋቢ ከተማ ክንፈ ህልፈት የተሰማውን አዘን ለቤተሰቦቹ መጽናናትን ይመኛል። የተከበራችሁ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች ይህንን ይመስል ነበር። ከመረጃዎቹ ጋር ቤተለይም ደረጀ ከመላዊ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብራናችሁ ቆይታ አደረግን። መረጃዎቹን ያዘጋጀንላችሁን የቤተለይም ደረጀና ባልደረባ ኤማኑዌል ሌብሶ በጋራ በመሆን ነው። ከቀሪ ኢቫንጀሊካል ፕሮግራሞች ጋር መልካም ቆይታ